በእውነት ይገርማል። እንደ እማዬ እኮ ከልጅ በላይ ነው ያገኘችው። እውነት አለም፣ አሁን ደሱ አይነት ልዕልት የሆነች ሚስት ይገኛል? የአንቺ ጓደኞች እዛ ገዳም ገብተዋል። አንቺም ለምን ገዳም አገኙ? ለእኔና ለባሌም ሸክም ባትሆኝብን ጥሩ ነው። ከሽሮ ውጪ እንዳሰሪ። በአንቺ ምክንያት ቤቱ ባዶ መቅረት አለበት ወይ? ሌባ ገብቶ ዘርፎት ይሆን? ታዲያ ምን ሊጠጡ ነው? መርዝ፣ ከቻልሽ መርዝ ጫቸው። ልሞት የልጄን ሀዘን ከማ እኔ ብሞት ይሻላል እኔ እናቱ በሞትለት ይሻላል ለዛ ነዋ ታዲያ በአንድ ሙሉ እንጀራ የምትቀምሽው ኧረ በአንድ እንጀራ ብቻ እኮ አይደለም ዳቦም ነበረው ዳቦውን ስጨርስ